ሰዎች ያየ ናቸው ቪዲዮዎች ምናምን በጣም ያስቀኑ ነበረ። ስለ እውነት እሷ ገብተው ነበር። በቃ ደስ በሚል ሁኔታ ማለት ነው። እና እሷም ስርዓት ያላት ልጅ ናት፣ በጣም ደስ የምትል ልጅ ናት፣ የምትወደድ ልጅ ናት። ከዛ እንግዲህ እየዋለ እያደረ ቀስ በቀስ ደግሞ ቪዲዮ መስራት ተጀመረ። ኤፋም ወደ አዲስ አበባ እግሩን ማዘውተር ጀመረና፣ ከዛ በኋላ ደግሞ ወንድሜ እንዴት እንደዚህ ይሆናል ብላ የለምለም እንደሚታወቀው እንግዲህ ሲመጣባት አንዴ ነው ሁሉን ነገር የምትናገረው። ብዙ ነገሮችን ተናግራ ነበረ። ወንድሜ ለሴት ብሎ ጥሎ ሄደ ሻንጣውን ከቤት ዞ ብዙ ነገሮች ነበሩ። ያም ሆነ እንግዲህ እያብና ኤፍሬም ዛሬ ላይ ምን አለያያቸው፣ በምን ይስተጣሉ፣ እንዲሁም ኤፍሬም በምን አለቀሰ የሚለው እነግራቸዋለሁ። ቪዲዮን እስከ መጨረሻ ድረስ እንደተከታተሉት እጋብዛችኋለሁ። አመሰግናችኋለሁ። ተመልካቾች ቪዲዮን በማየት ብቻ ሳይሆን ላይክ ስታደርጉት ለእኔ ትልቅ ድጋፍ እንዳረጋችሁት ነው። ያለ ወጪ በእጃችሁ ብቻ ነካ በማድረግ እኔን ታበረታቱኝ ያላችሁ ማለት ነው። እንዲሁም ደግሞ ሰብስክራይብ ካረጋችሁ ደስ ይለኛል። እንዲሁም ሌላው ደግሞ ሼር ብታደርጉት የበለጠ ለእኔ ትልቅ ድጋፍ ነው ማለት ነው። እንዲሁም ደግሞ ስለምታደርጉት ከር አድርጌ አመሰግናችኋለሁ። እንግዲህ እንን እያልኩኝ ወደ ሀሳቤ ስመጣ ኤፋ በመጀመሪያ እግዚአብሔር ይማረ ለማለት እወዳለሁ ኢፋ ዬ፣ ደስ የሚል ልጅ፣ ጨዋ፣ አዝናኝ ከነ ብሩክ ጋር ሲሆኑ ጭፈሮቻቸው በየቲክታክ ላይ በጣም አዝናኝ የሆኑ ቪዲዮዎችን እየሚፖስቱ ተወዳጆች ናቸው። በጥቅሉ ታዲያ ግን ዛሬ ላይ ኤፊ ከሶሻል ሚዲያም ጠፋ ብሏል። እንዲሁም ደግሞ እያለቀሰ አንድ ቪዲዮ ፖስቶልናል። ያ ቪዲዮ ደግሞ ከእያብ ጋራ ያላቸው ግንኙነት በመካከል ክፍተት ስለፈጠረ እያብን የመሰለች ልጅ መለየት ይከብዳል። እኛም ደግሞ አላሰብ ነውም አልገመት ነው። ማንም የሚገምተው የሚያስበው አይደለም። አሁን ላይ እያብ ከሌላ ሰው ጋራ ህይወት ጀምራ ሌላ አለም ውስጥ ናት ያለችው። ኢፋ ደግሞ ከህመም ጋራ ከእሷ መለየት ጋራ አንድ ላይ ሌላ ህመም ሆኖበት ቤት ውስጥ እያለቀሰ ይገኛል ማለት ነው። እና በህይወታችን ላይ ብዙ ጊዜ የሚጀመሩ ነገሮች ከደስታ ከደስታ ጋራ አንድ ላይ የሚመጡ ተያይዞ ብዙ ፈተናዎች አሉ። ይህን ለማለት የወደድኩት ምንድን ነው ደስ ብሎት ህይወቱን ወደፊት አለማቸውን ብዙ ጉዟቸውን እያሰቡ እያለ በመሀል ግን ይህ ነገር ተፈጥሯል። ታዲያ እነዚህ ልጆች ስለ እነዚህ ልጆች ለምን እንዲታረቁ በዙሪያው ያሉ ልጆች ለምን አያደርጉ? ለምሳሌ አንድ የተንቢ አለች። በእርግጥ የተንቢ እንደዚህ አይነት ነገር ሲፈጠር ውስጥ ውስጡን ነው የምታስተካክለው። ለምሳሌ ቶፊቅን እና ሶፊያን ብዙ ነገሮችን አድርጋ ወደ ሶሻል ሚዲያ ሳይወጣ ግን በውስጥ ብዙ መስዋዕት ከፍል አስታርቃቸዋለች ማለት ነው። እነሱም አውጥተው አልተናገሩ አሁንም ቢሆን የተንቢ ምናልባት ይህንን ነገር እያደረገች ይሆናል ብዬ ተስፋ አደርጋለሁ። ከዛም ባለፈ ደግሞ ሌሎቹና ብሩኬ ለምሳሌ ወንድማቹ ኤፍሬ እንዲህ ሲያለቅ፣ ሲደበር፣ ሲከፋ እንዴት እሷን ለማስታረቅ አልሞከሩም? ሌላው እፍዬ እፍዬ እፍዬም አለች እንደዚሁ የኢፋን ጉዳት ክፋት የማትፈልግ ናት። እሷን ቢሆን ማለት ነው። እሷን በእርግጥ ከሶሻል ሚዲያ ላይ ጠፍታለች፣ ግን አለች። እያብ ደግሞ እንዴት አስችሏት ማለት እንዴት አይነት ልብ ኖሯት? ምክንያቱም ከቤተሰብ ጋር ከተገናኛችሁ ከተዋወቃችሁ ፋሚሊ ለትንትን ካደርጋችሁ በኋላ ይሉንታም አለ ጭንቀትም አለ እና ምን አስችሏት እንግዲህ ይህንን ቪዲዮ ከሌላ ሰው ጋር ሆና ቪዲዮ እየሰራች ለመፖሰት አበቃት የሚለው ሌላው አነጋጋሪ ነገር ነው። ለምን እሱ አትወደውም ነበር እንዴ የሚልም ጥያቄ ያለ በእኔ ማለት ነው። ምክንያቱም የምትወዱት ሰው ስትለዩት እንዴት ብላችሁን ወደ ሶሻል ሚዲያ የምትወዱት። በእርግጥ ተሰብራችሁ መቅረት አይደለም ግን በፍጥነት ይህ ሊሆን እንደቻለ የሚለው ሀሳብ ነው። አንዳንድ ፖስቶቿ ላይ ስነግርህ አልሰማ በላይ የሚል ነገሮችን ፖስታለች፣ እና ኤፍሬም እና እያብ የተለያዩበትን ወይም ደግሞ እንዴትስ አስታራቂ የለም ለእኔ ጥያቄ ሆኖብኝ ነው። እስኪ እናንተም እንደኔ የተጨነቃችሁለት በመጀመሪያ ለጤ ነው፣ ሲቀጥል ደግሞ ሁለቱ እንዳይለያዩ በዙሪያ ያላቸው ጓደኞች እንዲታስታርቁ ስለእኔ መልክቴ ነው። ምክንያቱም በጣም ስለዚህ ሀሳቡን እንዲታይዛላቸው አኮሚንት ላይ